ነገር ስናይ እንዴት እንደማይቻል ለመተንተን ነው ምናየው። እንደዚህ አይነት አደገኛ ባህል አለ። ውጭ አገርም ስንሄድ ርቀዋልና አይደርስባቸውም ብለን ለመማር መጣልና ያለው ትልቅ አባባል ነው። እሱ ላይ ግን ላክለው የምፈልገው ነገር አለ። የጌታቸው ሀሳብ ሙሉ እንዲሆን እንዴት እንደማይቻል ብቻ አይደለም ጌታቸው፣ ምናየው ከተቻለም ለመካድ ያለን ሙከራ ነው አደገኛ የሆነው ለምሳሌ